ጳውሎስ በሐዋርያት ሥራ ውስጥ ስንት ተልእኮዎች ነበሩት? የሐዋርያት ሥራ መጽሐፍ ጳውሎስ ወደ ሮም ካደረገው የመጨረሻ ጉዞ ጋር ሦስት ዋና ዋና የሚስዮናውያን ጉዞዎችን እንዳደረገ ይገልጻል። እነዚህ ጉዞዎች የኢየሱስ ክርስቶስን መልእክት ከአይሁድ ማኅበረሰቦች አልፎ ወደ አሕዛብ ዓለም በማሰራጨት ረገድ ወሳኝ ነበሩ። ጳውሎስ በመንፈስ ቅዱስ ተመርጦ ይህንን የተልእኮ ሥራ እንዲጀምር በአንጾኪያ ባለች ቤተ ክርስቲያን ተሾመ። እያንዳንዱ ጉዞ በታላቅ ስኬትና ከባድ ፈተናዎች የታየው ነበር። የጳውሎስ የመጀመሪያ ሚስዮናዊ ጉዞ በሐዋርያት ሥራ 13 እና 14 ተመዝግቧል። ከበርናባስ ጋር በቆጵሮስና በደቡባዊ ገላትያ ከተሞች በኩል ተጉዟል። በዚህ ጉዞ ውስጥ፣ ጳውሎስ በድፍረት በምኩራቦች ሰበከ እና ተቀባይነትን እና ስደትን አይቷል። መጨረሻውም ወደ አንጾኪያ በመመለስ እግዚአብሔር ያደረገውን ሁሉ ተናገረ። በሐዋርያት ሥራ ለ1624 ጉዳይ እስከ 1222 የሚገኘው ሁለተኛው የሚስዮናዊ ጉዞ ረጅም እና የበለጠ ውጤታማ ነበር። ጳውሎስ እንደ ፊልጵስዩስ፣ ተሰሎንቄ፣ ቤርያ፣ አቴና እና ቆሮንቶስ ያሉትን ቦታዎች ጎበኘ። አብያተ ክርስቲያናትን ተከለ፣ አማኞችን አበረታ እና በመቄዶንያ እንዲሰብክ ለጠራው ራእይ ምላሽ ሰጠ። ይህ ጉዞ ወንጌልን ወደ አውሮፓ ለማዳረስ ትልቅ እርምጃ ነው። በሐዋርያት ሥራ 18 ከ23 እስከ 3 ከ14 የሚገኘው የጳውሎስ ሦስተኛው ሚስዮናዊ ጉዞ፣ ያተኮረው አስቀድሞ የተከልናቸውን አብያተ ክርስቲያናት በማጠናከር ላይ ነው። ብዙ ሰዎች ወደ ክርስቶስ በተመለሱበት በኤፌሶን ብዙ ጊዜ አሳልፏል። በተጨማሪም ጳውሎስ የቤተ የክርስቲያን መሪዎች ከሐሰት ትምህርቶች እንዲጠበቁ አስጠንቅቋቸዋል። ከዚህ ጉዞ በኋላ ወደ ኢየሩሳሌም ሄደ፣ ይህም በመጨረሻ በእስረኛነት ወደ ሮም የሚያደርገውን የመጨረሻ ጉዞ አደረገ።